ያማኙ ሻይሁን ያለመኛ አንበሳ፣ እኔ በሰወሬ አልጠቁር አልከሳ። ሰበር ዜና ሰላም፣ ጤና ይስጥልኝ ክብራንና ክብራን አድማይ ተመልካቾቼ በመላው ዓለም ላይ ለምትገኙ ውድ የዜድሾ ፋሚሊ እንዴት ናችሁ? ደህና ናችሁ? ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እውነት ትመነምናለች እንጂ አትበጠስም። እንግዲህ ስልክ ደው ያለሁ ማለት ነው። እስካሁን ሰዓት ድረስ የቆየሁትኝ ምንም አይነት መረጃ ስላልሰማሁ ነው። እንግዲህ ከካሜራ አማኔ አዎ ዜድዬ ሩታ በሰላም ወልዳለች ተመስገን ብለዋል ማለት ነው። በጣም ደስ ብሎኛል። እርትዬ እንኳንም ልጅሽን በጅሽ ታቀፍሽ ማለት ነው። ሰላም ናት አብርሽ ተ ጭንቀቱ ተገላግሏል። እንግዲህ አጥሚቱን ምኑን እያለ ነው ማለት ነው። በጣም ብዙ ቤተሰቦች ውሸት ነው ሩታ አላረገዘችም ጨርቅ ነው አንዴ ነፋል አንዴ ጎላ ለምትሉት ሁሉ እንግዲህ ለሰው ሊ ክፉ ለምትመኙት ሁሉ በጣም ትናንትና በየኮሜንቱ ሩታ በሞተች ሩታ ይዟት በሄደ በጣም ስትሉ ነበረ። ፈጣሪ ፈጣሪ የፈጠራት ነብስ የሚያጠፋው እሱ ነው። እኛ ስለ ዘለልን ስላበድን ምን ስላልን አደለም። ግን የሰው ልጅ ክፋቱ አቤት አቤት አቤት። ግሬስ ፋሚሊዎች ሁላችሁም ለተጨነቃችሁት በሙሉ የሩታ ወዳጆች የአብርሃም ወዳጆች በሙሉ እንኳን እንኳን ለዚህ ሰዓት በሰላም አደረሰን። በጣም ደስ ብሎኛል። እኔ እንጃ አንዳንዴ ምን የሚባል ቃላት አለመሰላችሁ ያልተቀመጠ እንደው ሰው ያለ ቦታው ሸምበቆ ይሆናል ሸንኮራ አገዳው ይባላል እና ሩታን በጣም ብዙ ብለዋት ነበረ በጣም ብዙ በቃ እኔ እውነት በጣም ነው ደስ ያለኝ እኔ እንጃ አርግዛ ሩታ ማየቴ መውለዷ በቃ በጣም ብዙ ሰው በቃ ውሸት ነው አላረገዘችም ምን አላለችም በቃ እኔ አላቅም እውነት የትና እኔ የዛሬዋ ቀን በጣም በጣም ልዩ ቀን ናት እኔ በጣም ደስ ብሎኛል ቃላት ቃላት ምን አይነት ቃላት ተጠቅሜ ነው እኔ ለሩታ ፍቅሬን የምገልጽላት? ምን አይነት ቃላት ተጠቅሜ ነው እኔ በጣም በጣም ለሩታ ለአብርሽ ትልቅ ክብር ላላቸው ሰዎች ምን አይነት ቃል በቃ ሁለት አመት ከምናምን ብዙ ሲባል ብዙ ሲነፋ ጡርባ እነሱ ግን ወደፊት ሄደው ጥላታቸውን እንደዚህ ማሳፈራቸው እኔ በጣም ደስ ብሎኛል። ተዘግዝቀው ቤተሰቦቻቸውን ምን ያልተደረጉት ነገር ምን አለ? ግን ያንን ሁሉ አምቀው ችለው መቻል ምን ይከፋል? ከሀገር ሆድ ይሰፋል እንደሚባለው ሆዳቸውን ሰፋ አድርገው የስራና የስራ ሰዎች ስራቸውን በተግባር ያሳዩ እውነት ፍቅርን እንጂ ሌላን ነገር የማይመኙ እኔ እንጃ። ከሩታና የአብርሽ ፍቅር በጣም ለየት ያለ ነው። ድንገተኛ እንግዳ ይባላል እና በጣም ፍቅራቸው እኔ አላቅም። የሚሰሩት ስራ አንዳንዴ በጣም ቢያናድድም በቃ እድገት ለማደግ ነው እና ለማደግ የምትጥሩት ነገር ግን እኔ በጣም በጣም በቃ ከምላችሁ በላይ አድናቂዎቻችሁ ነኝ። በጣም ትለያላችሁ በጣም ምርጥ ሰዎች ናችሁ። እኔ አላቅም በቃ ደስ ብሎኛል። ጠላት ይፈር። በዛሬው ቀን ጥላቶቻችሁ ሁሉ አፍረዋል። ሩታ ልጇን በእጇ ታቅፋ ውያረ እንደ በጣም ነበር ደስ የሚለዋሉ ሆስፒታል በሰላም ነው የተገላገለችው ሊነጋ ምናምን እንደዛ አካባቢ ላይ ነው የወለደችው፣ እና በጣም ደስ የሚል ነበረ ብለዋል ማለት ነው። እና እኔ በጣም ደስ ብሎኛል። ሩትዬ እንደዚህ በቤተሰቦችሽ በባልሽ በጓደኞችሽ ተከበሽ መውለድ ማለት እኮ በጣም መታደል እኮ ነው፣ በጣም መታደል። ይችን ቀን ስንቶቹ እየጓጓት በቃ ሳያገኙት ስንት የሄዱ ሰዎች አሉ። እና አንቺ ግን በጣም እድለኛ ነሽ በቤተሰቦችሽ ቤተሰብ ስንት ልጆቻቸው መውለድን እየፈለጉ ሳይሆንላቸው የቀረ ስንት አለ። አንቺ ደግሞ ጊዜሽንም ተጠቅመሽ ከባልሽ ጋር ሁሉን ነገርሽን ተጠቅመሽ። ሩቲ እኔ በጣም እኔ እኔ ምን እንደምን አላቅም። ጋይስ እስኪ በኮሜንት ሀሳባችሁን ግለጹልኝ ማለት ነው እንዴ ሩታ አል ጎማ ነፍታ ነው። ሩታ እኮ እንደዚህ ነው። አብረሽ እና ሩታ ይለያያሉ። እነ ጡርንባዎች ወዴት ናችሁ? ዛሬስ ምን አላችሁ? አሁን ደግሞ ዛሬ አብርሃምን ቁርጥ አድርገው ሩታን ብቻ አድርገው ማርያም ማርያም፣ አረተው አረተው፣ እንከባበር እንጂ አብርሃም ማለት እኮ የሩታ የቤቱ እኮ ዋልታ የቤቱ ማገር ማለት ነው አይደል? ማገር አለ የሚባለው ማገር እኮ ነው አብራም ማለት የፈለገውን ነገር ቢባባሉ፣ በጭንቅ ቀን ከስሯ እቅፍ ድግፍ ያደረገችው ማንን ነው? አብረሽ ሌላ ማንንም አልፈለገችም። እና ዜድ ያባ ስትል የነበረ ቪዲዮ ላላችሁ ይኸው አስገብቼዋለሁ። እና በጣም ነው የሚገርመው። እንዴ ምን ሆናችሁ ነው እናንተ፣ ከእነሱ የበለጠኛ እናውቃለን አላችሁ? እና አባት ምናምን ዜድዬ ስትለው ብላችኋል። እና አባት የምትለው እንቆ ላስገባላችሁ። ይሄ ሁላችሁ እንግዲህ አባት ያለችው እቺ ፓርት ናት ማለት ነው። እና አሟታል ቁጭ በይ እኔ ለያዝሽ እና እጅሽን ሲላት፣ አይ አባት አይሆንም አለችው ማለት ነው። እና አባት ያለችባት ፓርት በጣም ብዙዎቹ ስፈልጓት ነበር። ና ይቺ ፓርት ናት ማለት ነው። አባትዬ፣ እሱ ደግሞ እናትዬ አላት። ከዛ ደግሞ አማትየዋን አባዬ አሬ ትናንትናው ፍቅር እኮ ቤተሰብዬ፣ አጥሚቱን ቀደ አድርገው ጎንጨት ሲለው አብርሽ የአማቱን እጅ ቀምሶ ፈልሰሰሰሰ አንጀቱ እራስ አለ። ጨጓራ ደግሞ አብርሽ አለበትና በጣም እኮ ትናንትና ልዩ ቀን እኮ ነበር ቤተሰብዬ። ና በጣም ደስ በሚል ሁኔታ ነው ሩታን አበባ በአበባ አድርገዋት አላሉና በጣም ነው ደስ ያለን። እና ከዚህ ከዚህ ቪዲዮ ምን ትማራላችሁ? ባለትዳር ሰዎችን እንለያያለን፣ መቼም አይሳካላችሁም፣ አብርሃም ለሩታ አይሆናትም። ሩትዬ ሆኗት መሰለኝ ያገባችው፣ ባይሆናትማ ወደ ሶሻል ሚዲያ ይዘዋት መጣም ነበረ። አብርሃም እንደዚህ ያስጠላል ስሙ የፈጣሪን ፍጥረት እናንተ ብትሉት፣ እሱ እንደሆነ ሺ ወዳጅ ነው ያለው። ሺ ወዳጅ አለው አብርሃም ማለት ነው። በእንደዚህ አይነት ቤተሰብ መከበብ ማለት እና ቤላ እነ ፈረንጁ እነ ቢንዬ አይ ቢንዬ ቢንዬ እኮ ጭንቅ ጥብብ ብሏል። ቢንዬ ራሱ እኮ እሱ የሚወልድ እኮ ነው ቤተሰብ። አረ ቢንዬ እንደው ምን አለ ለቢንዬ ራሱ ቀመስ ብታረጉት ኖሮ ቢሆን። ወይኔ እኔ እኔ ዜዶ ኖሮ ኖሬ ቢሆን ቢንዬ ጎንጨት አደርጋል አልነበር እንዴ? ወይኔ አንዳንዴ አንዳንድ ብቸኝነት እኮ ከባድ እኮ ነው። አይዞ አይዞ ቢንዬ አይዞ። ይሄ ቀን አንድ ቀን ላንተም ይሆናል። አይዞ እንዴ በጣም ተጨንቋል እኮ። አዎ የእውነተኛ ምጥ ነው ሲል ነበር። አዎ አዎ፣ በጣም እንዴ፣ በጣም አዎ። ይሄ እኮ ወደቴ እንዲያደርገው ነው። አቤት! እኔ ጭንቀት የጭንቀት ተካፋይ ጓደኞቿ ሩታ በዙሪዋ አቤላ ስትሉት የነበረ ትናንትና፣ ከሩታ ትካሻ ነው እኮ ወንድሟ፣ ወንድሟ እኮ ነው። አቤላዬ ከትካሻዋ ላይ አይዞሽ ሩቲ፣ ተጨንቆ ካሜራውን እያያዘ አብርሻ ይዞ በቃ ጭንቅንቅ ብሎ አያችሁ። አየር ላይ ያለ ሰው ዝም ብሎ ያወራል፣ መሬት ላይ ያለ ሰው ደግሞ በተግባር ቪዲዮ አብሮ እየቀረጸ ያሳያል። በቃ ልዩነታችን እኮ እዚህ ጋር እኮ ነው ቤተሰብዬ እና አቤላዬም እንኳን ደስ ያለህ። እነ ቢኒ በዙሪያ ያላችሁ ቤተሰቦቿ፣ ጓደኞቿ ሁሉም እዛ አብራችሁ ስትረባረቡ ለሩት የነበራችሁ ስትጨነቁ ለነበራችሁ ሁሉ እንኳን እንኳን እንኳን ደስ ያላችሁ። በቻናሌ ስም ብያለሁ እና አቤላዬ ማይ ብራዘር እንኳን ደስ ያላችሁ። በጣም ደስ ብሎኛል። እነ ቪኒ እኔ ፈረንጅ ጓጓን ብዙም አልግባባ እና ሁላችሁም፣ ለማንኛውም እንኳን ደስ ያላችሁ። በጣም ደስ ብሎኛል። ቪኒዬ፣ አቤላዬ፣ ቢኒም ሌስጎ ወደ መቶ ኬ እንድትገባ አቤላ ላይ የመቶ ኬ ገብተሃል። በዚህ አጋጣሚ እንኳን ከዚህም በላይ ወደ ሁለት መቶ ወደ ሶስት መቶች እንደምትገባ ባለሙሉ ተስፋ ነን። በርቱ ጠንክሩ። ደስታችሁ ደስታዬ ነው። ለተጨነቀ ሁሉ ሼር አድርጉልኝ። በዚህ አጋጣሚ የአብርሽ አድናቂ ግሬስ ፋሚሊዎች፣ ነጦባ፣ ነቲጂ ብዙነ ሳዳ፣ ብዙ ልጆች ማለት ነው። ሳዳ ቡታጅራ፣ ብዙዎቻችሁ በጣም ቴንኪው፣ ቴንኪው፣ ቴንኪው። ሩታን እና አብርሽን ማታ ስታቀብጧቸው በመንዙማ በመዝሙር ስታደርጉ ለነበረ በጣም ነው የምናመሰግ አሳይታቸዋል አስመስክራቸው